ሰላም ጤና ይስትልን የአሻም ተከታታዮች፣ እንደምን አላችሁ? ለዛሬ ዕለተ አርብ ግንቦት 8 ቀን 2017 ዓ ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ በደረሰ የትራፊክ አደጋ የአምስት ሰዎች ሕይወት ማለፉን የዞኑ ፖሊስ መምሪያ ለአሻም ተናገረ። በ2017 ዓ ም የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ 150ሺህ በላይ ተማሪዎች በበይነመረብ እንደሚወስዱ አገልግሎቱ ለአሻም ገለጸ። በኢትዮጵያ የሚገኙ የስኳር ፋብሪካዎች ሰራተኞቻቸውን እያሰናበቱ ነው ተባለ። ከውጭ የተባበሩት መንግስታት ድርጅት በጋዛ አዲስ አጋዥ የሰብአዊ ድርጅት እንደማይፈልግ አስታወቀ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ በደረሰ የትራፊክ አደጋ የአምስት ሰዎች ህይወት ማለፉን የዞኑ ፖሊስ መምሪያ ለአሻም ተናገረ። የወላይታ ዞን የፖሊስ መምሪያ አዛዥ ኮማንደር ንጋቱ ጌታቸው ለአሻም እንደነገሯት ከሆነ አደጋው መንስኤ በአሽከርካሪው የጥንቃቄ ጉድለት የተከሰተ ነው ብለዋል። ፍራውል ኃይሉ ተጨማሪ አለ በደቡብ ኢትዮጵያ ክልል በወላይታ ዞን ከተማ መርካቶ ዩሿ ቀበሌ መናፈሻ ተብሎ በሚጠራው አካባቢ ዶልፊን መኪና ተሳፋሪዎቹን ይዞ ከትልቅ ተሳቢ ጋር በመጋጨቱ በተከሰተው አደጋ አሽከርካሪውን ጨምሮ የአምስት ሰዎች ህይወት ማለፉን የወላይታ ዞን የፖሊስ መምሪያ አዛዥ ንጋቱ ጌታቸው ለአሻም ነግረዋታል። ዛሬ ጠዋት ወደ አንድ ተኩል አካባቢ ነው አደጋው የተከሰተው። ሶዶ ከተማ መርካቶ ሹ ቀበሌ ሽ ሰፈር አካባቢ ነው። ዶልፌን መኪና ከተሳቢ ጋር ተጋጭቶ ነው። በዚህም በአደጋው አሽከርካሪን ጨምሮ አራት ወንድ፣ አንድ ሴት በድምሮ ወደ አምስት ሰው የሞተበት ሁኔታ ነው ያለው። በዚህም የመኪና አደጋ አንድ ሴትና ዘጠኝ ወንድ ተሳፋሪዎች ላይ ከባድ የአካል ጉዳት ሲደርስ፣ ሁለት ሰዎች ላይ ደግሞ ቀላል ጉዳት መድረሱን ንጋቱ ጌታቸው ለአሻም አረጋግጠዋል። ጉዳትም እንደዚህ ወንድ ዘጠኝ ሴት አንድ ወደ አስር ሰው ነው በከባድ ጉዳት የደረሰበት። ቀላል ጉዳትም ወንድ አንድ ሴት አንድ እንደዚህ በድምሩ ሁለት ሰው ነው። አጠቃላይ ያው ዶልፊን ወደ አስራ ስድስት ሰው አካባቢ ነው የጫነው ተሳቢው ከወላይታ ሶዶ ወደ ሀዋሳ መስመር ወደዛ እየወጣና ዶልፊን ከሀዋሳ መስመር ወደዚህ ወደ ሶዶ መስመር እየመጣ ባለበት ሁኔታ ነው። ኮማንደር ንጋቱ በእርግጠኝነት መናገር አሁን ላይ እንደማይቻል ገልጸው አደጋው በአሽከርካሪው የጥንቃቄ ጉድለት የተከሰተ እንደሆነም ጠቁመዋል። አደጋው እንግዲህ ያው በአሽከርካሪ ጥንቃቄ ጉድለት ነው። ምክንያቱም ያው በአንድ አቅጣጫ መንገድ ነው እየተጠቀሙት፣ በአንዱ መንገድ ላይ ድንኳን ተተክሎ ስለነበረ ስለዚህ በአንዱ መንገድ ነው ሲተላለፉ የነበሩት። ስለዚህ በጥንቃቄ ጉድለት ይሆናል ያው ሌላው ምክንያት እየተጣራ ነው ያለበት። ኮማንደሩ አክለውም አሽከርካሪዎች በሚያሽከረክሩበት ወቅት በጥንቃቄና በኃላፊነት ስሜት እንዲያሽከረክሩ መልእክታቸውን በአሻም በኩል አስተላልፈዋል። በዞኑ በተደጋጋሚ የትራፊክ አደጋዎች እንደሚስተዋሉ ከዚህ ቀደም መገለጹ አይዘነጋም። በ2017 ዓ ም የሚሰጠው የ12ኛ ክፍል አገር አቀፍ ፈተና ከ150 ሺህ በላይ ተማሪዎች በበይነ መረብ እንደሚወስዱ አገልግሎቱ ለአሻም ገለጸ። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ከአሻም ወቅታዊ ጉዳዮች ዝግጅት ክፍል ጋር ከሰኔ 23 ቀን 2017 ዓ.ም ጀምሮ እንደሚሰጥ በተገለጸው የ12ተኛ ክፍል ወይም የሁለተኛ ደረጃ ትምህርት መልቀቂያ ፈተና ዝግጅት ዙሪያ ቆይታ አድርገዋል። አዲስ እንግዳ ሰው ዝርዝሩን ታቀርበዋለች። በዘንድሮ የ2017 ዓ ም የ12ኛ ክፍል ሀገር አቀፍ ፈተና 608,588 ተማሪዎች ፈተናውን የሚወስዱ ሲሆን ከነዚህ ውስጥ 300 ሺ የሚሆኑት የተፈጥሮ ሳይንስና 299 ሺ የሚሆኑት ደግሞ የማህበራዊ ሳይንስ ተፈታኞች መሆናቸውን ትምህርት ሚኒስቴር ማስታወቁ ይታወሳል። የ12ኛ ክፍል መልቀቂያ ፈተና በሀገር አቀፍ ደረጃ ከሰኔ 23 እስከ ሐምሌ 8 2017 ዓ ም እንደሚሰጥም ሚኒስቴር መስሪያ ቤቱ የገለጸ ሲሆን ይህንን ተከትሎ አሻም ከትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር እሸቱ ከበደ ጋር በወቅታዊ መሰናዷ ቆይታን አድርጋለች። ተቋሙ ባደረገው የስድስት ወራት የስራ አፈጻጸም ግምገማ የተሰሩ ስራዎች መኖራቸውን የሚያብራሩት ኃላፊው በፈተና ዝግጅት፣ ከፈተና አስተዳደር እና በሌሎች ዘርፎችም የተለያዩ ስራዎች መሰራታቸውን በማንሳት ያብራራሉ። የራሳቸው ሳይንሳዊ የሆነ መነሻ አላቸው። ጥናት የሚደረግበት እነዚህ ቫሉዌት የሚደረግበት ፕሮሲጀር አላቸው። ሲምፕሊ ተነስቶ ጥያቄው ይሄን ያህል ይሁን አይባልም። ለምሳሌ ኬሚስትሪ ሰማንያ ነው ይመጣና፣ ሌላው መቶ ነው፣ ሌላው ስልሳ ነው። እንደዚህ አይነት ጉዳዮች የሚወሰንባቸው የራሱን ሳይንሳዊ እድገት የጠበቀ ስታንዳርዶችን የመስራት ስራ አንድ ተሰርቶ እሱም ስኬታማ እንደነበረ ከፈተና አስተዳደሩ አንጻር ደግሞ ለረዥም ጊዜ በወረቀት ነው የቆየ ነው። ስለዚህ ወረቀቱን ከኮምፒውተር መሰረት ካደረጋ ከበየነ መረብ ጋር ጎን ለጎን የመስጠት አምና የተወሰነ ሰጠን ስለነበረ ዘንድሮ ብዙ መሄድ አለብን በሚል ገምግመን መተናል። አምና የሰጠንበት መንገድ ላይ የነበሩ ጉለቶችን በሚያር መልኩ ዘንድሮ ለማሄድና ቁጥሩንም ከፍ ማድረግ ስራ ከአስተዳደሩ ጋር ያለውን ያንን የሰራንበት አለ። ተቋሙ ፈተናዎችን ለማዘጋጀት በሚሰራው ስራ በኩረጃ ላይ ያለው አመለካከት ሙሉ በሙሉ አለመቀረፉ ተግዳሮት እንደሆነበት ያነሱት እሸቱ በኢትዮጵያ በሁሉም አካባቢዎች የመሰረተ ልማት ስራዎች የተሟሉ አለመሆናቸው፣ ይህንንም ለመቅረፍ በሚሰራው ስራ ከፍተኛ ወጪ የሚጠይቅና በአጭር ጊዜ የሚጠናቀቅ አለመሆኑ ሌላኛው ችግር መሆኑን ጠቅሰው ተናግረዋል። የዘንድሮውን የመልቀቂያ ፈተና የማይሰጥ ክልል የለም ያሉት ኃላፊው በበይነ መረብ የመፈተን ሁኔታው ግን የተለያየ ሊሆን እንደሚችል ተናግሯል ይሄ በሁሉም ክልል ነው በበየነ መረብ ተፈታኞችን የማይፈትን ክልል የለም ከተማ አስተዳደር የለም አስራ አራት መዋቅሮች አሉን ሁለት ከተማ አስተዳደሮች ና አስራ ሁለት ክልሎች ሁሉም ክልል በበየነ መረብ ተፈታኞችን ይፈትናል ልዩነቱ ምንድነው በቁጥር ነው የቁጥር ልዩነቱ ደግሞ የመጣበት ምክንያት ያለን የኮምፒውተር ብዛት የኢንተርኔት አቅም እንደዚሁም ደግሞ የኔትወርክ አቅም እና ፓወር ባካፕ ጋር ያሉ ጉለቶች ምክንያት የመቀነስና የመጨመር ጉዳይ ካልሆነ በቀር በበየነ መረብ የማይሰጥ ክልል እስካሁን የለ። ተማሪዎች በበይነ መረብ የሚሰጠውን ፈተና ልምምድ እንዲያደርጉ የሁለት ወር ጊዜ ተሰጥቷቸዋል፣ ያሉት ኃላፊው ይህም ካልሆነና የበቃና የዳበረ የኮምፒውተር እውቀት የሌላቸው ተማሪዎች ካሉ በወረቀት እንዲፈተኑ አማራጭ እንደተቀመጠ ተናግሯል። በፈተናውም የሚያጋጥሙ ችግሮችን ለመፍታት ቅድመ ዝግጅት ስለመደረጉ ተናግረዋል። የመጀመሪያውኑ ኦንላይን ፈተና የምንፈትንበት ማንኛውም ቦታ ላይ አማራጭ የፓወር በተለይ ጀኔሬተር ኖሮ የፈተናውን ሰዓት ሙሉ በጀኔሬተር እንዲቀጥል ነው ያደረግነው። የመቆራረጥ እድሉ ኦልሞስት ዜሮ ነው ብለን ነው የምናስበው። ሶስተኛው የምነሳው የኢንተርኔት መቋረጥ፣ ኢንተርኔቱ ራሱ ቢቋረጥ የሚል ነገር አለ። እሱን ከቴሌ ጋር የሰራንበት አለ፣ አሁንም እየሰራን ያለ ነው አለ። ቀድመን ደግሞ ቴስት የምናደርገው አለ። ኤኒ ሀፕን ቢያደርግ ደግሞ ሴንትራሊ ያንን አገልግሎት ወደ ነበረበት በደቂቃዎች ውስጥ የሚመልስ ከሁሉ ከሚመለከታቸው የተውጣጣ ቲም ያለበት አለ ማለት ነው። በፈተና መፈተኛ ክፍል ደረጃ ላይ በአይሲቲ ትምህርት የተመረቁ እና እየሰሩ ያሉ የፈተናውን ሲስተም ደግሞ የሚያውቁና ቀድሞ ስልጠና የወሰዱ ሰዎችን እንደ ሱፐርቫይዘር ሰፖርት አድርገን መድበናቸዋል። ለዛም አስፈላጊውን ሎጂስቲክ አረጋግጠናል ማለት ነው። ኃላፊው ከፈተና ስርቆት ጋር ተያይዞ በየዓመቱ በተማሪዎች ላይ የሚፈጠረው መወዛገበን ተከትሎ በዘንድሮ ዓመትስ መሰል ችግሮች እንዳይፈጠሩ ምን ተሰርቷል በሚል ለቀረበላቸው ጥያቄ በምንም አይነት ሁኔታ ፈተና ተሰርቆ እንደማይወጣ አስረግጠው ተናግሯል። ኩረጃ የኢትዮጵያ ችግር ብቻ አይደለም ዓለም አቀፍ ተግዳሮት ነው ያሉት ኃላፊው በኩረጃ ምክንያት የሚፈጠሩ የኢፍትሀዊ ችግር ብሎም በተማሪዎች ላይ የሚያመጣውን የራስ መተማመን መቀነስ እና እውቀትን ለማዳበር እንዳይጥሩ ማድረግ ተከትሎ የኩረጃን መጥፎ ጎን ለተማሪዎች ማስረጽ መቻል የመፍትሄ እርምጃ መሆኑን ተናግረዋል። በአማራ ክልል 10 ሆስፒታሎች ወረቀት አልባ አገልግሎት ለመስጠት በዝግጅት ላይ መሆናቸውን የክልሉ ጤና ቢሮ ኃላፊ ለአሻም አስታወቁ። ከዚህ ቀደም በክልሉ ሰባት የሚሆኑ የጤና ተቋማት ከወረቀት የሕክምና አገልግሎት አሰጣጥ ወጥተው ሙሉ ለሙሉ የዲጂታል አገልግሎት መስጠት መጀመራቸውን ጨምረው ለአሻም የገለጹት የአማራ ክልል ጤና ቢሮ ኃላፊ አብዱልከሪም መንግስቴ ናቸው። መስከረም አዲሱ በአማራ ክልል በተለያዩ ወረዳዎችና ቀበሌዎች እንዲሁም ከፈሲል ከተማ ውስጥ የሚገኙ የህብረተሰብ አገልግሎት የሚሰጡ የጤና ተቋማት የሚሰጡት አገልግሎት ከወረቀት ንክኪ ነጻ የሆነ አገልግሎት እንዳልሆነ የተለያዩ መረጃዎች ያሳያሉ። በዚሁ ምክንያትም በክልሉ በጤና ተቋማት ላይ የዲጂታል የህክምና አገልግሎት አለመኖሩ በተገልጋይ በኩል የሚፈጥረው ተጽዕኖ ቀላል እንደማይባልም አሻም ከተለያዩ ዘገባዎችና መረጃዎች ለማጣራት ይችላለች። ታዲያ በክልሉ የሚገኙ የጤና ተቋማትን በማዘመንና የዲጂታል ህክምና አገልግሎት እንዲሰጡ በማድረግ ረገድ ብሎም ዲጂታል አገልግሎቶች እንዲስፋፉ ከማድረግ አኳያ ምን እየተሰራ ነው ስትል አሻም የአማራ ክልል ጤና ቢሮ ሀላፊ የሆኑትን አብዱልከሪም መንግስቴን አነጋግራለች ሀላፊው እንደሚገልጹት ከሆነ አሁን ላይ በክልሉ ወደ አስር የሚጠጉ ሆስፒታሎች የወረቀት አልባ አገልግሎቶችን ለመስጠት በዝግጅት ላይ መሆናቸውን ገልጸው ይህም የተገላጠፈ የህክምና አገልግሎትን ተደራሽ ለማድረግ ይረዳል ነው ያሉት ሀላፊው አያይዘው እንዳሉት ከሆነ አሁን ላይ የዲጂታል አገልግሎት ለመስጠት በዝግጅት ላይ ከሚገኙ ሆስፒታሎች በተጨማሪ ከዚህ ቀደም በነበሩ ጊዜያቶች ሰባት የሚሆኑ ሲሆኑ የሕክምና ተቋማት ከወረቀት የሕክምና አገልግሎት አሰጣጥ ወጥተው ሙሉ ለሙሉ የዲጂታል ሕክምና አገልግሎት መስጠት ጀምረዋል ሲሉ ከአሻም ጋር በነበራቸው ቆይታ አስረድተዋል። ይህም የሕክምና መረጃ ጥራት፣ ፈጣን የሆነ የሕክምና አገልግሎት አሰጣጥ እንዲኖር እንዲሁም የግብዓት ብክነትን በመቀነስ አኳያ ጠቀሜታው የጎላ መሆኑን አንስተዋል። ወረቀት አልባ የሕክምና ስርዓትን ወይም ደግሞ ፉል ኤሌክትሮኒክ ሜዲካል ሪከርድን ተግባራዊ በማድረግ ረገድ ቀደም ሲል ሙሉ በሙሉ ወደ ሰባት ጤና ተቋማቶች ሆስፒታሎች፣ ጤና ጣቢያዎች ጨምሮ ሙሉ በሙሉ ተግባራዊ ያደረጓሉ። አሁን ደግሞ በዝግጅት ላይ ያሉ ከፍተኛ የህሙማን ፍሰት ያለባቸው ኮምፕረሄንሲቭ ስፔሻላይዝድ ሆስፒታሎች እና ጠቅላላ ሆስፒታሎችን ወደ አስር የሚደርሱ ቅድመ ዝግጅታቸውን ያጠናቀቁበት ሁኔታ ነው ያለው። ስለዚህ ይህንን እንግዲህ ቀልጣፋ ፈጣንና ፍትሃዊ ጥራት ያለው የሕክምና አገልግሎትም እንዲሁም የግብአት ብክነቶችንም ራሱ ከመቀነስ አኳያ የመረጃ ጥራታችንን ከመጨመር አኳያ ይሄ በጣም ወሳኝ ስለሆነ በዚህ ልክ ተግባራዊ እያደረግን ያለንበት ሁኔታ ነው ያለው። ኃላፊው አያይዘው ይህንን የዲጂታል ሕክምና አገልግሎት ተደራሽ በማድረግ አኳያ ሰላሳ አንድ በመቶ የሚሆኑ ወረዳዎች በመረጃ ስርዓት በኩል ምሳሌ መሆን የቻሉ እንዳሉ በመግለጽ ይህንን ግኝት ወደ ተሻለ እድገት ለመቀየርም በየሶስት ወራት ልዩነት ግምግማ እንደሚደረግ አያይዘው ከመረጃ አብዮት አኳያም ራሱ ወረዳዎቻችንም ሞዴል ለማድረግ በመስፈርቱ መሰረት ከፍተኛ ስራ እየሰራን ያለንበት ሁኔታ ነው ያለው። በተለይ ወደ 31 ፐርሰንት የሚደርሱት ወረዳዎቻችን እንደዚሁ ሞዴል በመረጃ ስርዓታቸው ሞዴል ወደ መሆን ደረጃ የደረሱበት ሁኔታ ነው ያለው። ይህንን በየሩብ አመቱ እየለካን እየሰራን ያለንበት ሁኔታ ነው ያለው። በሀገር ደረጃ በጤና ሚኒስቴር ደረጃ የተሸለሙ ወረዳዎች አሉ። እነዚህ የተሸለሙ ወረዳዎች አምስት አካባቢ ናቸው። የመረጃ ስርዓት አጠባበቅን በተመለከተም ከወረዳ በተጨማሪ በዞኖችና በክፍለ ከተሞችም ጭምር ተግባራዊ ለማድረግ እየተሰራ መሆኑን የክልሉ ጤና ቢሮ ኃላፊ አብራርተዋል። ይሄ እንግዲህ የዚህ ተሞክሮ በሌሎችም ወረዳዎቻችን ላይ አለ። እኛም በክልላችን ቀጣይ ከዞኖች ጋ ከወረዳዎች ጋር ከሆስፒታሎችና ከጤና ጣቢያዎች ጋር ከፍተን በንቅናቄ የመረጃ ሳምንቱን የምናከብርበትና ማክበር ብቻ አይደለም። ተግባራዊ ማድረግ የጀመርናቸው መልካም ስራዎቻችንን የበለጠ አሳድገን ውጤታማ የምናደርግበትና ጥራት ያለው ፍትሐዊ የሆነ የመረጃ ስርዓትን በዘላቂነት የምንገነባበትን መንገድ እንፈጥራለን። በአማራ ክልል የተጀመረው የዲጂታል ሕክምና አገልግሎት አሰጣጥ አሁን ላይ ካሉት በተጨማሪ በሌሎች የሕክምና ተቋማት ላይ ጭምር ተግባራዊ ለማድረግ ስራዎች በሂደት ላይ መሆናቸው ተመላክቷል። መገናኛ ብዙሃን በኃላፊነት ስሜት ማህበራዊ ግዴታቸውን ሊወጡ ይገባል ሲል የኢትዮጵያ አርታያን ማህበር አሳሰበ። ማህበሩ በዛሬው ዕለት መግለጫ ሰጥተዋል። ብርሃን እሸቴ እንደሚከተሉ ያቀርበዋል። መገናኛ ብዙሃን ኃላፊነት በተሞላበት መንገድ ማህበራዊ ግዴታቸውን ሊወጡ እንደሚገባ የኢትዮጵያ አርታያን ማህበር ገልጿል። ማህበሩ ይህን ያስታወቀው የፕረስ ነጻነት ቀንም በተመለከተ በተካሄደው ፕሮግራም ላይ ነው። የፕሬስ ነጻነት ቀን ከተለያዩ ባለድርሻ አካላት ጋር የሚደረግ የምክክር መድረክ መሆኑን የኢትዮጵያ አርታያን ማህበር ዳይሬክተር ደረሰ ንጋቱ ለአሻም ተናግረዋል። መድረኩ መገናኛ ብዙሃኑ ለሚገጥሟቸው ችግሮች መፍትሄ የሚያገኙበት እንደሆነም አብራርተዋል። የዛሬው እለት የዓለም በየዓመቱ የሚከበረውን የፕሬስ ነጻነት ቀንን የምናከብርበት ነው። አንዱ ትልቁ ስራችን እሱ ስለሆነ በዓል ማክበር ብቻ አይደለም። እነዚህን በዓላት የምንጠቀምበት ዛሬ እንዳያችሁት ትልልቅ አድቮኬሲ ስራ የምንሰራበት ነው። ይህ ማለት የሚዲያ ጉዳይ የብዙ ማህበረሰብ ወይም ደግሞ የብዙ ሴክተሮችን የሚመለከት ነው። ሰብአዊ መብትን ይመለከታል። መንግስትን ይመለከታል። ድጋፍ ሰጪ አካላትን ወይም ባለድርሻ አካላት ሆነው የልማት አጋሮች ተብሎ የሚታዩትን እነሱን ይመለከታል። ስለዚህ እነሱን በሙሉ ሰብስበን አንድ ላይ እንዲወያዩ ችግሮች ላይ እንዲነጋገሩበት መፍትሄውም ላይ እንዲነጋገሩ በቀጣይ ቅድ እያቀዱ አብሮ የሚሰሩበት የኔትወርኪንግ መድረክም ነው። ስለዚህ ዝም ብሎ በዓል አክብሮ ተነጋግሮ ብሶቱን መለያያ አይደለም፣ ትልቅ አድቮኬት የሚሰራበት ነው። ለዛ ነው በዓለም አቀፍ ደረጃ የሚከበረው ደረሰ። አክለውም አላማው መንግስት ሚዲያው ለሚገጥመው ችግር መፍትሄ እንዲያበጅ መድረክ ማመቻቸት ነው ብለዋል። አላማውም በዋናነት ኢትዮጵያ ውስጥ ትልቁ እኛ እስካሁን በምንሰራው ስራ እንደ ኤዲተርስ ጊልድ አንዱ ትልቅ ጋፕ ብለምናውቀው እንደዚህ አይነት መድረኮች የሉም። በተለይ የመንግስት የሚመለከታቸውን አካላት ከሚዲያው ጋር አብሮ ኢንጌጅ የሚያደርገው ሚዲያው ብዙ ችግር አለበት። የኢኮኖሚ፣ የሴፍቲ የመሳሰሉት እነዚህን ጥያቄዎች አብሮ ቁጭ ብሎ መፍታት ካልቻለ ችግሮቹ እየባሱ ነው የሚሄዱት፣ መፍትሄ እየጠፋ ነው የሚመጣው። ስለዚህ እንደ እሱ አይነት መድረክ መፍጠር ነበር ዓላማው። ተሳክቶልናል ብዬ አምናለሁ። ዳይሬክተሩ ማህበሩ ከተመሰረተ አምስት ዓመታት ማስቆጠሩን ተናግረዋል። ማህበሩ መገናኛ ብዙኃን አቅማቸውን ማሳደግ እንዲችሉ የበኩሉን ሚና እየተወጣ ይገኛልም ብለዋል። የኢትዮጵያ የአርታዊ ማህበር ገና ወጣት ነው፣ ከተመሰረተ አምስት ዓመቱ ነው። ግን በአምስት ዓመቱ ውስጥ በጣም ትርጉም ያላቸው ስራዎች ሰርቷልም ጀምረዋልም ጥሩ እያስኬደ ነው ጥሩ ተቀባይነት ያለው ነው። በዋናነት ያው ኤዲተሮችን ጌት ኪፐር ነው የምንላቸው የእያንዳንዱ ሚዲያ ውስጥ ኤዲተሮችን በአባልነት ያቀፈ ማህበር ነው። መቶ ስምንት አባላት አሉም በመላ ኢትዮጵያ ሁሉም ክልል ላይ። ግን የኢትዮጵያ ሚዲያ ላይ ያለው ሪፍሌክሽን ነው እኛም ጋር ያለው ጌት ኪፐሮቹ ሚዲያውን የመቀየር ትልቅ አቅም አላቸው። ያንን አቅማቸውን በጋራ ይጠቀሙበት የሚል አላማ ነው እና እነሱን ፕሮቴክት የማድረግ አላማ ይዞ ነው የተመሰረተው። የዓለም የፕሬስ ነጻነት ቀን ሚያዝያ 24 ቀን 2017 ዓ ም በአገር አቀፍ ደረጃ ለ33ኛ ጊዜ መከበሩ ይታወሳል። በኢትዮጵያ የሚገኙ የስኳር ፋብሪካዎች ሰራተኞቻቸውን እያሰናበቱ መሆኑን ፌዴሬሽኑ ለአሻም ገለጸ። ፋብሪካዎቹ በተፈጥሮና በተለያዩ ችግሮች ሰራተኞቻቸውን እየቀነሱ መሆናቸውን ለአሻም የገለጸው የአገር አቀፍ እርሻና አግሮ ኢንዱስትሪ የሰራተኛ ማህበረ ፌዴሬሽን ነው። መሰረት ነቀ የሀገር አቀፍ ርሻና አግሮ ኢንዱስትሪ የሰራተኞች ማህበራት ፌዴሬሽን ፕሬዚደንት የሆኑት ገበየው አዱኛ ካሻም ቲቪ ጋር ባደረጉት ቆይታ የስኳር ፋብሪካዎች ሰራተኞቻቸውን እየቀነሱ ስለመሆናቸው ገልጸዋል። ፋብሪካዎቹ በተለያዩ ችግሮች ውስጥ ይገኛሉ ያሉት ፕሬዝደንቱ የከሰም ስኳር ፋብሪካ በተፈጥሯዊ ችግር ማለትም በአካባቢው ከተከሰተ የመሬት መንቀጥቀጥ ጋር በተገናኘ ሰራተኛውን በመቀነስ ላይ ስለመሆኑ አመላክተዋል። ፕሬዝደንቱ ሌሎቹም ቢሆኑ በየራሳቸው ያጋጠሟቸውን ችግሮች ተከትሎ ሰራተኞቻቸውን በመቀነስ ላይ ናቸው ብለዋል። ፕሬዚደንቱ ከዚህ ጋር በተያያዘ ከሰራተኞቹ በኩል የሚቀርቡላቸውን ቅሬታዎች እንደ መነሻነት ይዘው ለሚመለከቱ አካል በማቅረብ ላይ ሲሆኑ እስካሁን ድረስ ምላሽ እንዳላገኙም አክለዋል። በእርግጥም ፋብሪካዎቹ ሰራተኞቻቸውን የሚቀንሱት ሕጋዊ አሰራሩን ተከትሎ ነው የሚሉት ፕሬዝደንቱ በአጋጠማቸው ችግር ላይ መፍትሔ ከጠፋና ድርጅቶቹ ሲዘጉ ሰራተኞቹን መቀነስ የነበረ አሰራር መሆኑን አብራርተዋል። በኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለምክትል ጠቅላይ ሚኒስትሩ ለሚመለከታቸው አካል ስኳር ፋብሪካዎች ላይ እያሉ አሁን ከሰብን ብንይ በመሬት መንቀጥቀጥ ነው፣ በተፈጥሮ ምክንያት እዛ የተነሳ ድርጅቱ ስራውን ማስኬድ አልተቻለም። እንደዚሁ የተንደውም በተለያየ ምክንያቶች ስራውን ነው አግባቡ እየተታይ ሰራ ቀርቷል። የአማራ ክልል ያለው ደግሞ እንደዚሁ የበለ ስኳርም እንደዚሁ ስራውን በተገቢ ሁኔታ ባለው የጠቅታ ችግር በአንዳንድ ምክንያቶች በተገቢ ሁኔታ በቀጠል ባለመቻሉ እነዚህ እነዚህ ቅሬታዎች ቀርቦ ከመንግስት ጋር እየተነጋገምበት አንዳንዶቹ መፍትሄ ያገኙ አሉ፣ ያላገኙም አሉ። ሰራተኛው ወደ መቀነስ ሰራተኛው ወደ መቀነስ የሄዱበት ሁኔታዎች ናቸው አሉ። መፍትሄ ከጠፋ ያው ድርጅቶች ሲዘጉ ህጉ በሚፈቅደው መሰረት ሰራተኛው መብትና ጥቅሞቹ ተከብረው ቢሰናበቱ ህጉ ስለሚፈቅድ በዛው መሰረት እየተስተናገዱ ያሉ አሉ። እዛ ደረጃም ደግሞ ያልደረሱ ግን እኛም በሂደት ላይ እየተከታተልናቸው ያለው ጉዳዮች አሉ። ፌዴሬሽናቸው በስሩ ከሁለት መቶ ያላነሱ ማህበራት እንዳሉት አስቀድሞ የተናገሩት የሀገር አቀፍ እርሻና አግሮ ኢንዱስትሪ የሰራተኛ ማህበራት ፌዴሬሽን ፕሬዝደንቱ ማህበራቱ የተሰማሩባቸውን ዘርፎችም አብራርተዋል። ማህበራቱ ከተሰማሩባቸው ዘርፎች ውስጥም እንደ ቡና፣ ሻይ፣ የአበባ ምርት፣ አትክልትና ፍራፍሬና ሌሎቹም እንደሚጠቀሱ አንስተዋል። ማህበራቱ የተሰማሩበት የእርሻ ስራ አብዛኛው ሀገር የውጭ ምንዛሬ የምታገኝበት ዘርፍ መሆኑንም አክለው አብራርተዋል። ሀያ በላይ ማህበራት አለ። አንደኛ በስኳር እና ቡና ሻይ ሻይ እርሻዎች አሉን። የሰብል እርሻዎች፣ የአበባ አትክልትና ፍራፍሬዎች፣ ካቸር እርሻዎች እዛም አልፎ ደግሞ አግሮ እርሻዎች አሉ። ለምሳሌ እነዚህ እንደ ላሜዲያሪ እነዚህ ፎር አይነት ያሉ አግሮ ፕሮሰሶች እና ከብት ያርቡ አቅሮም ያደርጉ አሉ። እነዚህ እነዚህ አግሮ ኢንዱስትሪዎች አልዳን ድርጅቶች እነዚህ በሙሉ በፌዴሬሽናቸው ስራ ያሉ ናቸው። እና እና በተለይ አበባ እነዚህ በጣም ሀገሪቷስ ትልቅ የሀገሪቷ ኢኮኖሚ ጀርባ ናቸው። ፌዴሬሽናቸው ከየማህበራቱ ሰራተኞች በኩል የሚደርሰውን ቅሬታ ተከትሎም በተለይ ከዝቅተኛ የደሞዝ ወለል ውሳኔና ከሰራተኛው የስራ ግብር ቅነሳ ጋር በተያያዘም በኢትዮጵያ ሰራተኞች ማህበራት ከሆነ ፌዴሬሽን በኩል ለሚመለከተው የመንግስት አካል ሁለት መሰረታዊ የተባሉ ጥያቄዎቹን በተደጋጋሚ በማቅረብ ላይ መሆናቸውንም ተናግረዋል ጥያቄዎቹን በተደጋጋሚ በማቅረብ ላይ የሆኑ እንጂ ለጥያቄዎቹና መፍትሄ ደግሞ እስካሁን ድረስ አላገኘንም ብለዋል። ከሚያገርባቸው ጥያቄዎች መካከል በተለይ ዝቅተኛው የደሞዝ ወለል ውሳኔ በሚመለከት በአሰሪና ሰራተኛ ጉዳይ አዋጅ ላይ ቦርድ እንዲቋቋም ቢደነገግም የማቋቋሚያ ደንቡ በሚኒስትሮች ምክር ቤት በኩል ባለመውጣቱ ተግባራዊ እንቅስቃሴ የለም ብለዋል ኛ ማህበራት ኮንፌዴሬሽን በኩል መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ እንዲሰጠን በተደጋጋሚ ሲጠይቅ ቆይታ፣ ኮንፌዴሬሽኑ በተለይም ደግሞ አሁን እየተከፈለው ያለው ደሞዝ የሮሮ ውድነቱን በፍጹም መቋቋም ያልጡ የማይቻልበት ሁኔታ ያለ ስለሆነ እብን ከደሞዙ ከደሞዝ ገቢ ግብር ላይ ተቀናሽ እንዲሆን ማለት የስራ ግብሩ እንዲቀነስ መንግስት ትኩረት እንዲያደርግ ብዙ ጊዜ ጥያቄ አቅርቦ ምላሽ ያጣበት ሁኔታ ስላለ ይህ መንግስት በዚህ ጉዳይ ላይ አስቸኳይ መፍትሄ እንዲፈልግ ነው። ሌላው የዝቅተኛ ደሞዝ ወለል ነው። እሱም ቢሆን ኦልሬዲ ቦርዱ እንዲቋቋም ተደንጉጓል፣ ባሰርና ሰራተኛ ጉዳዮች ግን ያው ማቋቋሚያም ደንቡ በሚኒስትሮች መውጣቱ ወደ ተግባራዊ እንቅስቃሴ ያልተገባ ነበረና ይህንም ከዚህ ከስራና ክሎት ሚኒስቴር ጋር ብዙን ጊዜ እቅድ ተገብቷል። አንዳንድ ጉዳዮች የተወያዩበት ቢኖርም ይሄም ትኩረት ተሰጥቶ ቶሎ ባለመጠናቀቁ አንዱ የእኛም ጥያቄ ነው። ከዛን ውጭ ግን የዚህ የጦርነት ጉዳይ ነው ዘላቂ መፍትሄ እንዳይ እንዲሰጥ ነው። ግጭቱ ቆሞ በውይይት ዘላቂ ሰላም እንዲመጣ ነው የሰራተኛውም ጥያቄ የሰራተኛውም በየቦታው እየተጎዳ ያለበት ሁኔታ ስላለ ማለት ነው። በመጨረሻም ከአሻም ቲቪ ጋር ቆይታ ያደረጉት የሀገር አቀፍ እርሻና አግሮ ኢንዱስትሪ የሰራተኛ ማህበራት ፌዴሬሽን ፕሬዝደንቱ በኢትዮጵያ የሚገኙ ስኳር ፋብሪካዎች ከተፈጥሮና ከሰው ሰራሽ ችግሮች አኳያ ሰራተኞቻቸውን በመቀነስ ላይ ናቸው ከማለት ያለፈም ፋብሪካዎቹ በድምሩ ምን ያክል ሰራተኞችን ከስራቸው እንደቀነሱ ከመናገር ተቆጥበዋል። ተመልካቾቻችን ለዛሬ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ በደረሰ የትራፊክ አደጋ የአምስት ሰዎች ሕይወት ማለፉን የዞኑ ፖሊስ መምሪያ ለአሻም ተናገረ። በ2017 ዓ ም የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና ከ150ሺህ በላይ ተማሪዎች በበይነመረብ እንደሚወስዱ አገልግሎቱ ለአሻም ገለጸ። በኢትዮጵያ የሚገኙ የስኳር ፋብሪካዎች ሰራተኞቻቸውን እያሰናበቱ ነው ተባለ። ከውጭ የተባበሩት መንግስታት ድርጅት በጋዛ አዲስ አጋዥ የሰብዊ ድርጅት እንደማይፈልግ አስታወቀ። ተመልካቾቻችን ለዛሬ ዕለተ አርብ ግንቦት 8 ቀን 2017 ዓ.ም እያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ ከወዲሁ እየተመኘንላችሁ የሌሎች ያለፏችሁ የአሻም ዜና እንዲሁም ደግሞ ወቅታዊ ፕሮግራሞቻችን በሁሉም የማህበራዊ ትስስር ገጾቻችን ማለትም በቲክቶክ፣ ፌስቡክ፣ ቴሌግራም እና ዩቲዩብ፣ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ በመሆን እንደምትከታተሉ ከወዲሁ ለመጠቆም እንወዳለን። አሻም ለሁላችን!